እኔ በህይወቴ ጾም ያወኩት ጴንጤ ሆኜ ነው። ያውም አዳር። ጴንጤ ሲጾም ግብዝ አይደለም፣ ኦቨይስሊ። ጴንጤ ሲጾም ግብዝ አይደለም። እወቁልኝ አይልም፣ መንገድ አያዘጋም፣ አገር ይበጥበጥልኝ አይልም። ጴንጤ ሲጾም ካላንደር ካልተዘጋም መንግስት ፓርላማ ላይ ጾሜን ካላጸደቀ ምናምን አይልም። ኦቨይስሊ፣ ኦፍኮርስ የጴንጤ ጾም እንደዛ አይደለም። ኦፍኮርስ ለዛ ነው ጴንጤ አይጾም የሚባለው። በእርግጥም የዳነ ሰው ሲጀመር በኢየሱስ የሆነ ኃጢአት ለሚሰራ መጽሐፍ ሲናገር ከእግዚአብሔር የተወለደ ኃጢአትን አይሰራም ይላል፣ ባይዘ መጽሐፍ እና እኔ ከእግዚአብሔር ተወልጄ እርኩሰት ሰፈር ምንሰራለሁ እንደፈለጋችሁ ድናችኋል፣ ኃጢአት ስሩ፣ ማን ነው ያለው? እኚህ ጴንጤዎች ድኛለሁ ብለው እንደፈለጉ ይሆናሉ፣ ማን ነው ያለው? ስራስ ቢባል ማን ነው የሚሰራው? እዚህ ሀገር ማን ነው የጽድቅና የቅድስና ህይወት የሚኖረው? ቢ ኬርፉል ጋይዝ፣ ክርስትና ማለት ድሃ ማብላት አይደለም፣ መኖር ነው ኢየሱስን መስሎ መኖር። ምን ኃጢአትና ርኩሰትን እምቢ ማለት እንዴት ነው የሚቻለው? ጳውሎስ ለቲቶ ነገረዋ። ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን ራሳችንን በመግዛት አየ፣ ቴዲየ ስራ ማለት ራስን መግዛት ከርኩሰት፣ ከስድብ፣ ከዝሙት፣ ከጣዖት፣ ከዘፈን፣ ከስካ ራስን መግዛት ስራ ማለት ዳህማ በላት አይደለም እሱ አይደለም ስራ መጀመሪያ ስራው ራስን መጠበቅ ካጢያት የኢየሱስ ተከታይ መሆን ህይወትን ሊሰብክ ይገባል አየ ኢየሱስን አውቀዋለሁ እንደፈለግ በአመት አንዴ ዳብልቼ አይሰራም ኢየሱስን የምታ ከሆነ በጽድቅ መመላለስ መጨከን ማን ነው የሚያስጨክን የእግዚአብሔር ጸጋ ከዛስ ቢላል መሰለ ጳውሎስ ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዥን መልካምን ሁሉ ለማድረግ የሚቀናውን ገንዘብን የሚሆኑን ህዝቡ ራሱን እንዲያንጽ ስለኛ ነፍሱን ሰጥቷል። ኢየሱስ ይህን ሁሉ ያደረገው በጸጋ እንድንድን ነው። መጽሐፍ ሲናገር የጸጋው ክብር ይመሰገን ዘንድ አዳነን። ኢየሱስ ለምንድን ነው ያዳነን? የጸጋው ክብር ይመሰገን ዘንድ እኔ አደለውም፣ መጽሐፍ ነው ያለው ሰ ኤፌሶን ምራፍ ሁለት ዶተር 8ም ላይ ቅድም የጠቀስኩልበጣም ጥስ ጸጋው በምነት አድናቸኋላ ይህም የእዚብሔር ስጦታ ነው፣ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱነን እንመላለስበት ዘንድ እግዚብሔር አስቀድሞ ያዘጋጀውን መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። መልካም ስራ ጴንጤዎች ከየትነው የምታደረጉት? በክርስቶስ ኢየሱስ ስለተፈጠርን ስራ ለምንድን ነው ማሰሩት? ስራ ስራ አረ ስራ ውድኛ ነው ብላችሁ ከሚሰነዘሩ ሀሳቦች መካከል አንዱ ስራ ስራ ስራ ሮሜ አራት አራት እናም በ ቅዱሳ ክብር ላይ ኢየሱስ ይሁን ሮሜ አራት አራት ለሚሰራ እኔ ያለውን ጳውሎስ ነው ያለው ለሚሰራ እሺ ለሚሰራ ይላል እሺ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ነገር ግን እንደ ጸጋ አይቆጠር ይላል ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለማያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ለሚሰራ ምንድን ነው ደሞዝ ነው ስራው ለማያምን ጽድቁ አው ማመኑ ጽድቁ ነው ይቆጠርለታል። መጽሐፍ ሲናገር ኤፌሶ ላይ በእርሱ ስራ ሁላችን ወደ አብ በአንድ መንፈስ መግባት አለንና አረ ጳውሎስ ያማል እንዴ ያልጾማ ለይጾማ ለአው እንዴት ነው ተጠቅልለን የምንገባው? በርሱ ስራ አረባክ ገዳም ሄዱ አሉ በርሱ ስራ አረ መከራቾን በልቶ አረባክ እንደው እንደው ለመዳን ብሎ መከራ ይከፈለው አሉ አው ተጠቀለለን ምንድን ነው ነው በርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ኢየሱስ ክርስቶስ ብቻውን ለዘላለም ጌታ ነው። እኔ ይህንን ነገር ሳወራ ደስ ነው የሚለኝ። ሮሜ አራት አራትን ልድገም፣ ቅዱሳን ድገም ስላሉ ኢየሱስ ጌታ ነው። ለሚሰራ ይላል። ኦኬ ስራ ምንድን ነው? በወንጌል አማኞች በእኛ ስራ ምንድን ነው መጽሐፍ የሚለው ነው። እኛ አለም መጽሐፍ ነው ያለው ዚ ጴንጤነት ከዚህ መጽሐፍ ይመነጫል። ጴንጤነት የሆኑ አባቶች ተሰብስበ አለም መጽሐፍ ላይ ነው ያለው ከዚህ መጽሐፍ የሚበልጥ ምንም መጽሐፍ የለም። እዚህ መጽሐፍ ላይ ተቃርኖ የተነሳ መጽሐፍ ማንኛውንም መጽሐፍ አንቀበልም። ከዚህ መጽሐፍ ከሚተባበር ከሆነ እንቀበለዋለን ስለሚጠቅመን አንዳንድ ነገሮች እ ለመዳን ግን እዚህ መጽሐፍ ላይ በቂ እውቀት አግኝተናል። ኢየሱስ ጌታ ነው። እንዴት የሴት ፓስተር የለም ይላሉ፣ ፓስተር ከሊትስ አታያትም። እንዴት ሐዋርያ ሴት የለም ይላሉ፣ መቼስ 12 ውስጥ አያገኙም። አ ሶላ ስክሪፕቹራ ውስጥ አያገኙም። ስለዚህ ሶላ ምን እንደሆናል የራሳቸው እዛ ከልጅም ይጠቅሳለሁ ሐዋርያዊት ሲጀመር ለሴት ሐዋርያ አልማዝ አይባልም ሴት ከሆነችም ሐዋርያዊት አልማዝ ወይም ሐዋሪት አልማዝ ነው ሊሆን የሚችለው። ይህ ሁሉ አመፃና የብዙ ትልልቅ ሰዎች ድጋፍ ያለበት በእግዚአብሔር ቃል ላይ የመሰልጠንና ምን ይሆናል የሚል ነገር ነው። አሁን አራት ሴት ፓስተሮች ብንሾ ምን አለበት ብንሾ ምን ይሆናል እኛን በአገልግሎት በጸጋ ስጦታቸው ማገዝ ይልቅ ከመርዳት ይልቅ ቢመሩን ረዳት እንድትሆን ንፍጠራት ነው ሲጀመር አደለም። በእርግጠኝነት ልንገራችሁ፣ እኔ እዚህ ጋር የቆምኩት በአንዳንድ ጥቂት ወንድሞችና በብዙ እህቶች ጸሎት ነው። እኔ ራሱ እስካሁን ያለው እናት ያለች እናቶች አሉ ጥቂት ወንድሞችም አላቸው እና መልካም ምኞት የምትመኙልኝ ደግሞ ብዙዎች አላችሁ። በእናቶች ጸሎት ነው ባጭሩ ያለሁት። ከጠቅላይ ሚኒስትሩ ኮርጅ አይደለም ይሄ ራሴ ነው በእናቶች ጸሎት ነው ያለው፣ ሹርሊ በእህቶች ጸሎት ነው ያለው እና ፈቀለ መቅደስ ውስጥ ሆና መቅደሱ አካባቢ ሆና ሀና መጸለው ጸሎት እኮ መሲ በአካል ሲመጣ ለማየት ያበቃ፣ ቀላል መስሏቸው። ባጭሩ ግን እንደዚህ ይሄ አሁን የተነሳው ፌሚኒዝም መንፈስ ቸርች ውስጥ ሲመጣ ብስት የሚያረጋቸው ሰዎች ይኖራሉ። የመጥፎ ደግሞ የሚሆነው ፌሚኒዝምን የሚደግፉ አገልጋዮች ነቢይ መስለው አገልጋይ መስለው እባክሽ ምንድነው ግፊው እያሉ ሲመጡ፣ ነው ያን ጊዜ ላይ ጳውሎስ እንዲህ አለ። እንደዚህ እንደዚህ እንደዚህ ያለ መመሪያ ሰጠና፣ ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የኔ ትእዛዝ እንደሆነችው እወቁ። አቤት ጌታ፣ ትእዛዝ፣ በነገራችን ላይ ባይመችም ይመቻል ስንለምደው። የሆነ ኦርደር ውስጥ ገብቶ ስርዓት ውስጥ ገብቶ በቤተ ክርስቲያን ውስጥ ታዞ ወንድነትህን ጠብቀ ሴትነትን ጠብቆ ጸጋን መግለጥ ማገልገል፣ መጥቀም እንደ ፊልጶስ ሴቶች ልጆች እነዛ ሴቶች ልጆች እነሱ እኮ ናቸው አስ ፊልጶስን የሚያክል የቤተ ክርስቲያን አገልጋይ እነዚህ አራት ሴቶች ልጆቹ በትንቢት ያገለግሉታል። እንደዚህ ሆኖ ሰሚት ሆኖ ራስን አስገዝቶ የቤተ ክርስቲያን መሪ ልሁን ፓስተር ልሁን ሽማግሌ ልሁን ለአንቀሳቅሰው ለምራው ሳይሉ ከሆነ ቸርች ወታ አንዲት ሴት ቤተ ክርስቲያን እውነት ለመናገር እንደዛ አይነት ሴቶች ብዙ ጊዜ ባሎቻቸው ባሎቻቸውን ማኒፑሌት ማድረግ የሚችሉ ናቸው። ኮንትሮል ያደርጉ ናቸው። ማይንዳቸውን ባሎቻቸውን ቼክ አድርጓቸው፣ ወንዶቹ እንደ ሴት ነው የሚገዛ እንደ ሴት ምንም አይደለም። በብዙ አንዱ ለአንዱ ይገዛ የሚል አለ። ግን አገዛዙ ወንድ ሴትን በሚገዛበት መንገድ መሆን የለበት። ኦር ደግሞ እንደዛ የሚከፍቱ ሴቶች ባሎቻቸውን ማኒፑሌት ያደረጉ ብቻ አይደሉም። አንዳንዶቹ አያገቡም ኦር የፈቱ ናቸው። ቸርች መክፈት ኦር ምናምን የሚፈልጉ ሴቶች የፈቱ ናቸው። አርባ ሀምሳዊውና ትዳር የለም። ያን ጊዜ መቻል ይመስለኛል። ሳያቸው እንደዛ ናቸው ነቢይ ነኝ መንፈሳዊ የሚል ሰው የሆነ ምን ጳውሎስ ይህን ያለበት ምክንያት ያን ጊዜ ይላላል። ጳውሎስ ይህን ሲጽፍ አያችሁ ዝም ብሎ አተረጓጎም አለው ጳውሎስ ያንን ያለበት ምክንያት እያሉ የሚያደናግሩ ስላሉ፣ ጳውሎስ በእኔ አታሳቡ። እኔ እቺ የሰጠኋችሁ ትእዛዝ፣ አንድ ሰው ነቢይ ወይም መንፈሳዊ የሆነ ቢመስለው የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ። በአዲሱ መደበኛ ትርጉም ይሄን ማወቅ የማይፈልግ ከሆነ ግን እሱ ራሱ አይታወቅ ይላል። ለዚህ ጀጅመንት ነው ማለት ነው።